ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ ዛሬ አዲስ ዩትዩብ ነው። አዳዲስና ወቅታዊ ዜናዎችን የምናቀርብበት ሰዓት ላይ ነን። ከዜናዎቹ ጋር ሳሮን ሙሴ ነኝ። አብራችሁን አብራችን ቆዩ። ኢትዮ ቴሌኮም ዘኔክሰስ የተሰኘ አዲስ የስልክና የኤሌክትሮኒክስ መሳሪያ ይፋ አደረገ። ኢትዮ ቴሌኮም ዘኔክሰስ የተሰኘ የስልክ ቀፎና አዳዲስ የኤሌክትሮኒክስ ምርቶች መለያን ይፋ አድርጓል። የኩባንያው ዋና ስራ አስፈጻሚ ፍሬ ህይወት ታምሩ በዚህ ወቅት እንዳሉት ተቋማቸው ዲጂታል ኢትዮጵያን እውን ለማድረግ በርካታ የቴሌኮም ማስፋፊያዎችን እያደረገ ይገኛል። ኢትዮ ቴሌኮም ቀደም ሲል እንደ 4G እና 5G ቴሌብር፣ ቴሌገበያ ና ሌሎች የዲጂታል አማራጮችን ይፋ ማድረጉን አስታውሰው በዚህም በዲጂታል ኢኮኖሚው ዘርፍ ከፍተኛ አስተዋጽኦ ማበርከታቸውን ገልጸዋል። ኩባንያው በቀጣዩ ሶስት ዓመታት ዲጂታል እና ከዚያም ባሻገር በሚል መሪ ቃል አዳዲስ ቴክኖሎጂዎችን ለማስታወቅ እየሰራ እንደሚገኝ ጠቁመዋል። በዛሬው ዕለት ይፋ የተደረገው ዘኔክሰስ ቴክኖሎጂ የዚህ እቅድ አካል መሆኑን ነው የገለጹት። ዘኔክሰስ ዲጂታል ቴክኖሎጂ በቴሌክላውድ ብቻ የሚተዳደር እና በርካታ መተግበሪያዎች ያሏቸው ዘመናዊ የስልክ ቀፎች እና ኮምፒውተሮችን ያካተተ ነው። አዳዲሶቹ የኔክሰስ ምርቶች አራተኛው ትውልድ ኔትወርክ የተገጠመላቸውና በተመጣጣኝ ገንዘብ ለተገልጋዮች የሚቀርቡ ሲሆን ለዲጂታል ትራንስፎርሜሽን እቅዱ በር ከፋች መሆናቸውን ተናግረዋል። ወቅታዊና ታማኝ ዜናዎችን ለማግኘት